ክራይስት አርሚ ኢንተርናሽናል ቸርች በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ታገደ። ከሰሞኑን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በየትኛውም የካውንስሉ አባል ቤተ እምነት ዘይትና ውሃ መሸጥ የተከለከለ መሆኑን የሚገልጽና አገልጋዮች ወደ ከተማ ሲገቡ በጸጥታ ኃይሎች ጭምር የሚደረግ አጀባን የወንጌል አማኞች አስተምሮ የማይፈቀድ መሆኑን በመጥቀስ መግለጫ መስጠቱ ይታወቃል። ይህንኑ ተከትሎም የክራይስት አርሚ ኢንተርናሽናል ቸርች መሪ ነቢይ ኢዩ ጩፋ የካውንስሉን መግለጫ የሚቃወም ምላሽ በትላንትና ዕለት ሰጥቷል። በዛሬ ዕለት ደግሞ የኢትዮጵያ ወንጌል አማኞች አብያተ ካውንስል ክራይስት አርሚ ኢንተርናሽናል ቸርች መታገዱን የሚገልጽ ደብዳቤ በማህበራዊ ሚዲያው አጋርቷል። የግድ ደብዳቤው እንደሚከተለው ይነበባል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገብ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈ ጽሙ በግልባጭ ተመዝግቦላቸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መጋቢት 19 2017 ዓ.ም